ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ በማስክ በፀጉር መጣሽ እንድንደትሉኝ ማለት ነው። ማስክ ተቀብቼ ነው በፀጉሬ እና በሳምንት አንዴ ማስክ እቀባለሁ ማለት ነው። እናንተም ተቀቡ እሺ። ራሳችን ራሳችሁን ጠብቁ እና ደግሞ እሩታ እንግዲህ እንኳን ደስ አላችሁ የእሩታ እህቶች በሙሉ ማለት ነው። ማለት የምፈልገው ዛሬ እንኳን ደስ አላችሁ ማለት እፈልጋለሁ። እሩታ ወልዳለች ማለት ነው። እኔ ከሰው ነው የሰማውት የሰማሁት እንግዲህ ነገር ግን ማለት ነው ልንገራችሁ። ዛሬ ሩታም በሩታም ቻናልም ሊሆን ይችላል፣ በአብርሽ ቻናል ሊሆን ይችላል፣ በሌላም ቻናል ሊሆን ይችላል፣ የቆየ ቪዲዮ ሊለቀቅ ይችላል። ገባችሁ አይደለ? ምክንያቱም አንደኛ ያው ትላንትና ልክ ያው ምጥ ይዟት ነበር አይደል? ዛሬ ደግሞ ልክ አብሬሽ ሲጨነቅ ሊሆን ይችላል። አብሬሽ ሊያለቅስ ሊሆን ይችላል። ድጋሚ ሩታ ደሞ አውጥቷት እንግዲህ ድጋሚ ወካርጊ ተብላ እያደረገችም ሊሆን ይችላል። ከዛ የህፃን ድምፅ እያሰሙ ሊያቋርጡ ይችላሉ። ገባቸው አደለ ወልዳ ማለት ነው። ስለዚህ ትክክለኛ ወለደች ብሎ ዛሬ ላይፖስቱም ይችላሉ፣ ሊፖስትም ይችላሉ። እሱን እርግጠኛ አይደለሁም። ነገር ግን ሩታ በሰላም ተገላግላለች። ገባችሁ አይደለ። በነሱ ቻናል ግን ወልዳለችም ብሎ ሊመጡ ይችላሉ። ገና አልወለደችም ብሎም ያው የተቀረጸ ቪዲዮ መለቀቅ ስላለበት በዛ ቪዲዮ ሊመጡ ይችላሉ። መጀመሪያ ማውራት የምፈልገው ማለት ነው። ገባችሁ አይደለ። ምክንያቱም ገና አብርሽ እንግዲህ አጥሚት እየጠጣ አጥሚት ሳይሆን ከሷ ጋር ታልባ እየጠጣ ነው። ግን ማለት ነው እኔ መጠየቅ የምፈልገው የወለዳችሁ ሴቶች ማለት ነው መጠየቅ የምፈልገው ማለት ነው ሴት ልጅ ሳትወልድ ሙቁ ነገር መጠጣት አለባት ወይ? እና ምግብ መብላት ትችላለች ወይ? ውሃ መጠጣት ትችላለች ወይ? እንደፈለገች ማለት ነው ለስላሳ ነገር ኤቭሪቲንግ መጠቀም ትችላለች ወይ የሚለውን ነገር ብትነግሩኝ በጣም ደስ ይለኛል ማለት ነው እና ምክንያቱም በጣም ያስቸግራል የሚለው ነገርም ሰምቻለሁ። ለዛው ነው እና ጎግል ግን አላደረግኩም። ጎግል ባደርግ ደስ ባለኝ ማለት ነው እና እሱን እሱን ብትነግሩኝ በጣም ደስ ይለኛል። ምን ማለት ምንም ነገር ነገር አይፈጠርባትም ወይ የሚለውን ነገር ማለት እኔ መማር ስለምፈልግ ነው። ያው ታልባው እንኳን ከወለደች በኋላ ይመስለኛል ቆሻሻውን ምናምን እንዲወርድላት ትጠጣለች መሰለኝ። ወይም ደግሞ ፔሬድ ላይም ስትሆን እንደዛ ትጠጣለች መሰለኝ። ግን ልክ ምጧ ሲመጣ ግን እንደዚህ አይነት ነገሮች ምናምን የሚደረግ አይመስለኝም። ግን ተደርጎ የምታውቁ ሰዎች የወለዳችሁ ሰዎች ወይም ደግሞ የምታውቁት ሰዎች ካላችሁ ብትነግሩኝ በጣም ደስ ይለኛል ማለት ነው። እና እንግዲህ እህታችን በሰላም ተገላግላለች የሆነን ለመናገር በጣም ደስ ብሎኛል። ሩታዬና አብርሽ እንኳን ደስ አላችሁ። ልጃችሁ እየተባረከ እየተቀደሰ አባትና እናትን የሚያከብር በቤተሰቦቹ እየተመረቀ እየተባረከ አገርን የሚያስተዳድር አገርን የሚያስጠራ ጥሩ መልካም ልጅ ከምንም በላይ መልክ አይደለም ጥሩይ ታዛዥ እናት አባት ታዛዥ አክባሪ ቤተሰብ ዘር ማንዘሩን አክባሪ ልጅ ይሁንላችሁ ማለት ነው። የተባረከ ልጅ ይሁንላችሁ ከምንም በላይ ማለት ነው። ልጅ ቁንጅና መፈለግ የለባችሁም። ወይም ደግሞ ሴት መሆን ወንድ መሆን አደለም፣ መጀመሪያ ለእናንተ ማሳሰብ የለበትም። ጤነኛ ልጅ፣ አባትና እናትን የማያስቸግር ጤነኛ ልጅ ታቃላችሁ። ጤነኛ ከምንም በላይ ጤነኛ ይገባችሁ አይደለ? ይሄ አንድ ሴት ነው የምፈልገው ወንድ ነው የምፈልገው እያላችሁ ጤነኛ ልጅ ሳይሰጣችሁ ዓመተ ምሕረት ሙሉ በዛ ልጅ እየተሰቃያችሁ የምትኖሩ እናቶች አላችሁ። ስለዚህ ልጅን ስትመኙ ጤነኛ ልጅ፣ እግዚአብሔር የባረከው እግዚአብሔርን የሚፈራ በእግዚአብሔር ቤት የሚያድግ ልጅ እንዲሰጣችሁ ጸልዩ ማለት ነው እና ሩታየ እንግዲህ የሆነን ለመናገር እንኳን የኦዲሽን ጀርባሽ ላደረገ ነው የሚባል እንኳን ማርያም ማረችሽ። እኛ አጠገብሽ ሆነን መጥተን ብንጠይቅ እህቶችሽ ደስ ባለን ማለት ነው። የሆነን ለመናገር እዚህ ጋር የምንዋጋው ማለት ነው እዚህ ጋር ቲክቶክ ላይ ዩቲዩብ ላይ ምናምን የምንዋጋው የአብርሽም የሩታም ቤተሰቦች ማለት ነው። አንድ ላይ ተሰብስበን ሄደን ይኸውላችሁ ሩታዬን እንኳን ማርያም ማረችሽ ብለን ወንዶች የሉም በዚህ አጋጣሚ ሴቶች ብቻ ናቸው ግን እንኳን ማርያም ማረችሽ ብለን ልንጠይቅ ብንሄድ ማለት ነው ተሰብስበን እዛው እንታረቅ ነበረ ልንገራችሁ፣ ማለት ነው። ምክንያቱም እንዴት ነሽ? ደህና ነሽ? ስደት ታውቃላችሁ። ወሬውን እንረሳና ማለት ነው የአብርሽና የሩታን ወሬ ወይም ደግሞ የአብርሽና የሩታን ደጋፊነትን ወይም ደግሞ የሆነ እንትንነትን እንረሳና ማለት ነው። እንዴት ነሽ? መዳምሽ እንዴት ነበረች? ስራ እንዴት ነው? ስንት ነበረ የሚከፈልሽ ደሞዝ? ምን ሰራሽ? ስንት ቤት አለሽ? እኔማ እኮ ብሬን ጨረስኩት እኮ። ለቤተሰቦቼ ነው እየኖርኩኝ የነበርኩት እኮ። እድሜን ጨረስኩኝ እዛው እኮ። ልታለቅ ስትችላለች በብሶት ማለት ነው። ገባችሁ አይደለ? እንደዛ እንደዛ። እና አሁን አሁንም እኮ ተመልሼ ሊሄድ ነው የመጣሁት። እናቴ አሟት ወይም ደግሞ አባቴ አሟት ወይም ደግሞ ቤተሰቦችን ሊያይ ነው የመጣሁት፣ ትንሽ እረፍት ላደርግ ነው የመጣሁት እንጂ ተመልሼ እሄዳለሁ። ብሬን ጨረስኩኝ። ከመጣሁ ይሄው ወሬ ነው። ብሬ እንዳለ ባንክ ያለው ጨረስኩኝ። ገባችሁ አይደለ? ይሄ ሞቶ ብርማ ሳወጣው እንዳለ ምዝዝ ብሎ እያልቃል። እና አንቺ እንዴት ነሽ? ልትመለሽ ነው ምናምን እየተባባልን ማለት ነው እያወራን። ሩታና አብርሽን ረስተ ነው ማለት ነው። የመዳን ቀሞች እዛ ብንሰበሰብ ሩታን ልንጠይቅ ሄደን ታርቀን በቃ ወደ ቤታችን ምንመለስ የነበረው እንደውም ስልክ ተቀያይረን ጓደኛ እንሆናለን። አዲስ አበባ ስትመጭ እንጠያየቃለን። እሺ ስትመጭ ደውዪልኝ ምናምን እየተባባለን እንደውም እንታረቅ ነበረ እና ያው ስደት ላይ ስንኖር ነው እንባለው። ገባቸው አይደለ? ሳንተዋወቅ እንደዚህ ቡጩቅ ቡጩቅ ቡጩቅ ምንባባለው ማለት ነው። ገባቸው አይደለ? በአካል ብንኖር ኖሮ ማለት ነው እንታረቅ ነበረ። እናንተ ፊቴ ራሱ አባብጠዋል። ሌሊት ነው የተነሳሁት ብታዩ፣ ልጆቼን ለመሸኘት ማለት ነው እዚህ ጋር ራሱ ይኸው ብጉር ወጥቶብኛል። ከዛ ፕላስተር አድርጌበታለሁ። በቃ ይኸው ፊቴውን ላብጧላ የተኛው ተኝቼ የተነሳው ያስታውቃል በደንብ ማለት ነው። እና ምን ማለት ፈልጌ ነው የእኔ ቤተሰብ ማለት ነው ሁላችሁም የተመኛችሁት ጥሩ ነገር የተመኛችሁት ለሩታም ሆነ ለአብርሽም እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በኋላ ማለት ነው አብርሽና ሩታም መሀል ላይ ማንም ሰው ባይገባ የሆነ ለመናገር ማለት ነው። ያቺም እኔ እርግጠኛ ነኝ እኔ ዛሬ እኔ ቪዲዮ የሚለቀቀው ራሱ እየታየኝ ነው ለምንደሆነ ባላውቅም ማለት ነው ያ ጫታሙ ህርሜላን ጠርቷት መጥታ የሆነ የሽንት ጨርቅ ይዛ ወይም ደግሞ ዳይፐር ወይም ደግሞ ይሄ አለ አይደል የልጆች ምናምን ልብሶችን ገዝታ መጥታ የሆነ ሆስፒታል ውስጥ ረብሻ የሚፈጠረው የሚመስለኝ እኔ ራሱ ዛሬ ማለት ነው የሆነ ለመናገር ሩታ ግን በሰላም ተገላግላለች። ግን እነሱ እንደዛ አይነት ነገርን ገና ከድራማው ስላልወጡት ማለት ነው ያ ድራማ የሚለቁት ነው የሚመስለኝ። እርግጠኛ ነኝ፣ እሱ እየታየኝ ነው። ለምንደሆነ ጫላቅም ጭንቅላቴ ውስጥ እየታየኝ ነው ማለት ነው። ካልመጡ በጥሩ ነገር ከመጡማ ደስ ይለኛል። ግን ትላንትና ስልኩን አስሬ እያወጣ ነበረ፣ ሄርሜላ እንድትመጣ ወይም ደግሞ ሴት አስፈልጋል ወይም እያለ ነበረ። በዛ ላይ ደግሞ ማለት ነው ምን እያለ ነበረ፣ የሆነ በቃ እንትን እሱ ያስፈልጋል አንድ ሴት ብትኖርኩ ጥሩ ነበረ እያለ ነበረ ማለት ነው። ስለዚህ ብሩክ ጠፍተዋል። ብሩክ ጋር ደውሎ ያቺ ሴት እየሮጠች እኔ እኮ ለሱ አስቤ ነው እኔ እኮ እንደዚህ ሴት ስለሌለኩ ምናምን እናትዮ ስላለች ማለት ነው። ሲጀምር እናትዮ ተዘጋጅቶ ነው። እኔ የዛሬ ስንት ዓመት መሰለኝ የዛሬ ሶስት ዓመት ነው አራት ዓመት ብቻ ነው አምስት ዓመት እንደዛ ነው። ከቴ ጋር ነበርኩኝ እቴ ልትወልድ ማለት ነው እና ሙሉ ወር እያለ ነው የተዘጋጀ ነው ማለት ነው። ሁሉም ነገር ገባቸው አደለም? ሲጀምር ሩታ እናቷ እንኳን አደለም ብቻዋን ራሱ ብትሆን በደንብ ተዘጋጅተውበታል። ልንገራችሁ የሽንት ጨርቅ ይዘጋጃል፣ መታቀፈ ይዘጋጃል። እንደ ድሮ አደለም። ድሮ አሁን ሳይወለድ እኮ የልጅ ልብስ መግዛት ምናምን እኮ ጥሩ አደለም ምናምን ምናምን ይባላል። እንደዛ የለም በአሁን ሰዓት። ሁሉም ነገር ተዘጋጅታችሁ ነው ልጅ የሚመጣው ማለት ነው ስለዚህ እንደዛ ነው የሚያደርጉት። እርግጠኛ ነኝ አብርሽና ሩታ ማለት ነው። ገባቸው አደለ? አብርሽም ሲጀምር ልብስ ራሱ እየገዛ የሚያሳየው እኮ አውቆ ነው። እነሱ የተገዛ ነው እንጂ እኮ አውቆ ነው። እንደዚህ ይሄ እኮ ለልጅ እንደዚህ ማስተወሻ እንደዚህ ገዝቼ ነው አስመጥቼ ነው ምናምን ምናምን እያለ እየነበረውም የተገዛ ልብስ ነው ማለት ነው። ስለዚህ ከዚህ በኋላ አብርሽና ሩታ ልጅ መጥተዋል። እባካችሁ ለልጃችሁ ስትሉ ሰላምን ፍጠሩ። ቢያንስ ፕራንክን ስሩ። አለቀ። አውቃለሁ ሰው የና እንደዚህ አይነት ጫጣታ እንደሚወድ አውቃለሁ። ጥሩ ነገር ስትሰሩ እንደማይታይላችሁ ግን በቻላችሁ ጣቅም። ከዚህ በኋላ ባለትዳር ናችሁ። ባለትዳር ከሆኑ በኋላ ልጅ ከወለዱ በኋላ ትንሽ ነኝ፣ ገና ነኝ፣ ገና እንትን ይጠብቀኛል ምናምን የሚባል ነገር የለም። አለቀ። ገባችሁ። ትልቅ ናችሁ። ትዳር ውስጥ ገብታችኋል። መስመር ይዛችኋል። ከዚህ በኋላ ብዙ ነገር ህይወታችሁ ላይ ለልጅ ስትሉ ብዙ ነገር ይመጣል። ልጅ ማስተማር አለ፣ ልጅ ትልቅ ደረጃ አድርሶ መዳር አለ፣ የልጅ ልጅ ማየት አለ፣ ብዙ ነገር አለ። ልጅ ከመጣ በኋላ ይሄ ትንሽ ነኝ ገና አድጋለሁ ገና እንትን ነኝ የሚባል ነገር የለም ማለት ነው። ገባችሁ አይደለ? እና ቤተሰብ እንደዚህ ማለት እፈልጋለሁ። ሁላችሁም ሰላማችሁ ብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እ ባይ ባይ አዲስ ቪዲዮ እስከምንገናኝ። ዛሬማ እንትናን በቃ ልክ እንትን መስዬን የመጣሁት ማለት ነው ገባችሁ አይደለ? ልክ በቃ እንትን ማስክ ያረግሹ በዚህ አጋጣሚ ምን አድርጋ የሆነ ማስክ ልትሉ ትችላላችሁ ማለት ነው። እኔ ብዙ ነገር ነው የምጠቀመው፣ ግን አብዛኛው ጊዜ ማለት ነው ማስክ ምገዛው ማስክ አለ እሱን እጠቀማለሁ። ከዛ ቡና ደግሞ ጸጉራችሁን ያሳምራል ቡና ተጠቀሙ፣ ነው ስካፊ ማለት ነው። ከዛ አዝማሪ ነው ታፈላላችሁ፣ ከዛ ደግሞ ማለት ነው ታልባ ምናምን ጨምራችሁ ፀጉራችሁ። እኔ የሆነ ፀጉሬ እንትን ስላየው ነው ለውጥ ስላየው ነው ማለት ነው። ግን እኔ ኢትዮጵያ ሲኤን ነው ቆርጭ ቆራርጭ የምመጣው እንጂ ጸጉሬ በጣም ረጅም ነበር፣ የሆነ ለመናገር ማለት ነው። በተረፈ ሰላማችሁ ብዛልኝ። ማስክ ተጠቀሙ፣ ጸጉራችሁ። እሺ እኔ እኮ በርበሬ ተጠቀሙ፣ የጸጉሬ አላደገም፣ ምናምን ማስክ ተጠቀሙ። የቤት ውስጥ የምትበሉት ነገር አለ አደለ ለምን ኢቭን እንቁላል ለምን አይሆንም? አቮካዶ ለምን አይሆንም? ድንች ለምን አይሆንም? ብቻ የምትበሉትን ነገር ፈጭታችሁ ጸጉራችሁ ላይ ተቀብታችሁ በሳምንት አንዴ፣ እና አሉቬራ አሉቬራ አረብ ሀገር በጣም ብዙ ነው። እኛ ግቢ ሙሉ አሉቬራ ነው ማለት ነው። አሉቬራ እጠቀማለሁ ፈጭጬ አንድ ላይ ማለት ነው። እና አሉቬራ ተጠቀሙ፣ ጸጉራችሁ ያሳምራል። አሪፍ ነው፣ ያሳድጋል፣ ያለሰልሳል።